በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሚያዝያ 16። አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ሚያዝያ 16። በዚች ቀን የ የበአርማ አገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱ የመለኮትን ነገር ለሚናገር ለወንጌላዊ ዮሐንስ ረድኡ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምን ባፈረሳት በአስባስያኖስ ልጅ በግማትያኖስ ዘመን ነበረ። ከእስራኤል መንግሥት ትውልድ ያላቸውንም ብዙዎችን ገደላቸው፣ ለመንግሥቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሣቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉና ስለዚህ ከአማንያን ብዙዎችን ገደለ። ወንጌላዊ ዮሐንስም ከእርሱ ሸሸ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳን ተወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግሥት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደየሥራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለ ያስረዱት። ይህንንም ሰምቶ እጅግ ፈራ፣ ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው፣ እርሱም በስቃዩ ውስጥ በመታመን ጸና። ከዚህ በኋላ ከናስ በተሠራ በላመ ፈጅ ጋን ውስጥ አደረገው፣ ከበታችሁ እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽመው ያከብርና ያመሰግን ነበር። ከዚህ በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍስ ከስጋ ደዌ ሁሉንም ይፈውሳቸው ዘንድ ከእግዚአብሔር ፈለገ። ከዚህም በኋላ ከነሐስ በተሠራ በላሜ በላሜ ፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑንም ሲጥሉት ምዕመናን አንስተው በታላቅ ክብር ፈጽሞ ያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ከወንጌላዊ ዮሐንስ ዘንድ የሚያጽናናውና የሚያረጋጋው ቸር ጠባቂ እረኛና ታማኝ አገልጋይ ካህን የሚለው መልእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው፣ በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞ ከሥጋው ጣፋጭ የሽቱ ቅባት እንደሚፈስ ስለ እርሱ ተነገረ። እርሱ መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻ ሁሉ እስከ ዛሬ ጠቃሚ የሆነ ነው። በረከቱ ከእኛ ጋራ ለዘላለሙ ትኑር አሜን። በዚችም ቀን ደግሞ የሰማዕት ሳባ መታሰቢያው ነው። በረከቱ ከኛ ጋራ ለዘላለሙ ትኑር አሜን። ሚያዝያ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ አንቲቦስ ዘሐገረ በአርማ ሐዋርያዊ ጳጳስና ሰማዕት፣ ቅዱስ ሳባ ሰማዕት። ወርሃዊ በዓላት፦ ኪዳነ ምሕረት፣ የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ፣ የመጥምቁ ዮሐንስ እናት፣ ቅዱስ ገብርኤል፣ ማርያም ጻድቅ ንጉሥ ኢትዮጵያ የቅዱስ ላሊበላ ወንድም ቅዱስ አነሬዎስ ንጉሥ ጻድቅ አባ ቅዱስ አነሬዎስ ንጉሥ ጻድቅ አባ አቡናፍር ገዳማዊ አባ ዮሐንስ ወንግሉ ዘወርቅ አባ ዳንኤል ጻድቅ የእግዚአብሔር ቃል የተናገራችሁን ዋኖቻችሁን አስቡ። የኑሯችሁንም ፍሬ እየተመለከታችሁ በእምነት ምስሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ብጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩት አልተጠቀሙምና። ዕብራውያን 13 ከቁጥር ሰባት ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አይላፋት መላእክት እያሳሰቡ በችግር ጊዜ የማቀርብልህ ምስጋና ተቀበል።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 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።